አሜሪካ ከኢራን ጋር ዲፕሎማሲያዊ ድርድር የምትፈልግ ከሆነ ዳግም ወታደራዊ ጥቃት ማድረግን እርም ይሆንብኝ ማለት አለባት ሲሉም አንድ ከፍተኛ የኢራን ባለሥልጣን አስታወቁም። ባለስልጣኑ ምክትል ውጭ ጉዳይ ሚኒስትር ማጂድ ታክት ራቫንቺ እንዳሉት ፕሬዚደንት ትራምፕ ከኢራን ጋር ወደ ጀመሩት ድርድር መመለስ እንደሚፈልጉ በሦስተኛ ወገኖች ለኢራን ጥያቄ አቅርበዋል። ይሁንና አሉ ባለሥልጣኑ፣ ፕሬዚደንት ትራምፕ ጥያቄያቸውን ሲያቀርቡ በጣም አስፈላጊ በሆነም ዳግመኛ ወታደራዊ ጥቃት ያለመፈጸም ጥያቄ ላይ አቋማቸውን ግልጽ አላደረጉም ብለዋል። ፕሬዚደንት ትራምፕ በተለይ መቶ ሜትር ከመሬት በታች ጠልቆ የተገነባው ፎርዶ ምንም ሳይተርፍ ሙሉ በሙሉ ወድሟል ቢሉም የፔንታጎን የስለላ ኤጀንሲና አሁን በመጨረሻ ትናንት ደግሞ የዓለም አቀፉ አቶሚክ ኤነርጂ ያልተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ ከባድ ጉዳት መድረሱ እሙን ቢሆንም እንደተባለው ግን ምኑም ሳይተርፍ ሙሉ በሙሉ አልወደመም ሲሉ ለአንድ የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ አስታውቀዋል። እንደሳቸው መግለጫ ኢራን አሜሪካና፣ እስራኤል እንዳሉት ከኒውክሌር ፕሮግራሟ ወደኋላ ለአስርተ ዓመታት ተጎትታለች ወይም ተከልሳለች የሚለው ትክክል አይደለም። ኢራኖች ኢንዱስትሪያዊና ቴክኖሎጂያዊ አቅም ስላላቸው ከፈለጉ በወራት ዕድሜ ዩራኒየም ወደ ማበልጸግ መመለስ ይችላሉ ብለዋል። የኢራን ፓርላማ ሀገሪቱ ከዓለም አቀፉ አቶሚክ ኤነርጂ ኃይል ተቆጣጣሪ ድርጅት አባልነቷን ለጊዜው ራሷን ማውጣቷን የወሰነ ቢሆንም ውጭ ጉዳይ ሚኒስትር አባስ አርጋቺ ግን ኢራን ከሁኔታዎች መስተካከል ጋር ወደ አባልነቷ ለመመለስ ልታስብበት እንደምትችል ለመገናኛ ብዙሃን ገልጸዋል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ኢራን ዩራኒየምን አሳሳቢ በሆነ ደረጃም እያበለጸገች መሆኗን የሚገልጽ የስለላ መረጃ ከደረሰን ድጋሚ በቦምብ ከመደብደብ ወደኋላ አንልም ማለታቸውም ይታወቃል። አሁን የኢራኑ ምክትል ውጭ ጉዳይ ሚኒስትር ታክት ራቫንቺ እየጠየቁ ያሉት ከኢራን ጋር ዳግም ዲፕሎማሲያዊ ድርድር ከመቀጠል በፊት ይህን አቋሙን እርም ይሁንብኝ ብለው አስታውቆ የሚል ነው። አሁን ይህን የምንፈልገው ለዚህ ጥያቄያችን ምላሽ ነው። ከእነሱ ጋር በድርድር ላይ ያለን ዳግም ጥቃት ሲከፈትብን ልናይ ነው ሲሉ ጠይቀዋል። ባለሥልጣኑ ኢራን የማዕቀብ መቃለልና የመዋለ ንዋይ ዕድል በማግኘት ለውጥ የኒውክሊየር ፕሮግራሟን ለመለወጥ ታስባለቸው የተብሎ ለቀረበላቸው ጥያቄ ለምንድን ነው እንዲህ አይነት ሐሳብ ላይ የምንስማማው ሲሉ ጥያቄውን በጥያቄ መልሰዋል። ኢራን 60 በመቶ የደረሰ የዩራኒየም ማበልጸግን ጨምሮ የኒውክሊየር ፕሮግራሟ ለሰላማዊ ጥቅም ነው ብለዋል። በኦባማ ጊዜ በፈረንጅ 2015 ኢራንን ጨምሮ ስድስት ሀገራት መካከል የተጀመረው የኢራን የኒኩሌር ፕሮግራም ድርድር ለኢራን የፈቀደላት ዩራኒየም የማበልጸግ ደረጃ 3.67 ፐርሰንት ብቻ እንደነበረ አይዘነጋም።